እንዴት ናችሁ? ሰላም ብያለው። ጥቂት የተወሰኑ መልዕክቶችን ለማስተላለፍ ብቻ ነው የመጣሁት። የመጀመሪያ በአርሲ ያሉ በምዕራብ አርሲ፣ በተለይ በሽርካና አካባቢ የሚገኙ ኦርቶዶክሳውያን እስካሁን ድረስ ምንም አይነት ረፍት አላገኙም። እስካሁን ድረስ ረፍት የለም። እስካሁን ድረስ ኦርቶዶክሳውያን የሚገኙት የሚችሉ አቅም ያላቸው በስደት አቅም የሌላቸው ደግሞ በእንግዲህ በከፍተኛ ስጋትና ውጥረት ውስጥ ነው የሚገኙት። እንግዲህ አንዳንድ የቁጥር መዋዠቆችም ጭምር እንደታዩ አንዳንድ የአካባቢው ነዋሪዎች ሲያወሩ ነበረ። ያ ምንድነው በአርሲ በሸርካና አካባቢው እንደ አጠቃላይ በምዕራብ አርሲ እስካሁን ድረስ በመስከረም ከገባ 2018 ጀምሮ የተገደሉት ኦርቶዶክሳውያን ቁጥር 500 አካባቢ እንደሚጠጋ ጭምር ነው እየነገሩ ነው ያሉት። እና አንዳንዶቹ በቃ ከወጡበት አለመገኘታቸው ቁጥሩን እርግጠኛ እንዳንሆንበት አድርጓል እንጂ በጣም በርካታ ኦርቶዶክሳውያን ናቸው አካባቢ ላይ እየተገደሉ ያሉት የሚል ነገር እየሰማን ነው። እንግዲህ በቁጥር ተነክሶ የታወቁት 115 የተገኙ ናቸው። እንግዲህ እግዚአብሔር ያሳያችሁ እዚህ ውስጥ ካህናት አሉ። ይታያችኋል። ካህናት አሉ። ካህናት አሉ። ካህናት አሉ። ቀሲስ ንጉሴ ታያላችሁ፣ 63 ቁጥር፣ 71 ቁጥር ቀሲስ ሲሳይን ታያላችሁ። ዲያቆናት አሉ። 72 72 ቁጥር ዲያቆን ይታያችኋል። 47 ቁጥር ዲያቆን። መሪጌቶች አሉ። 46 ቁጥር መሪጌታ ናሁሰናይ ይታያችኋል። እናቶች አሉ። እነ ወይዘሮ የሺ 37 እና 38 ይታያቸዋል። እነ ወይዘሮ ብዙነሽ ወጣቶች አሉ። 39 ቁጥር ይታያቸዋል። ወጣት ሂሩት 45 ቁጥር ወጣት መስፍን ትልልቅ ሰዎች አሉ። እነ 44 አቶ ንጉሴ ይታያቸዋል። ይሄ ሁሉ አለ። እነ ለማ ማንዬ ይታያቸዋል። 33 ቁጥር ህፃናት አሉ። 36 ቁጥር ህፃን ዳኙሽ መልስ ይታያቸዋል እ ይታያቸዋል እንዳለ የቀረ የማህበረሰብ ክፍል የለም፣ የለም፣ የለም። ህፃናት ከሚጠቡት ጡት ተነጥቀው ታርደው ተጥለዋል። እናቶች ከአጥቢነታቸው ጡታቸው ተጎትቶ ከህፃን ልጆቻቸው አፍ ተነጥቆ ታርደው ተጥለዋል። በጣም ነው የሚያሳዝነው። የቀረ ነገር የለም እና፣ እኔ እውነቴን ነው የምላችሁ። አሁን በጣም በርካታ ሰው ብዙ አይነት ሀሳብ ይሰጥና፣ ዋናው አሁን እዚህ ጋ አንድ ወንድማችን እንደጻፈው ወይ እህታችን እንደራጅ ይባላል እንደ ቴዶ ዘሩፋኤል እንደራጅ የሚለውን ቃል የሚፈራው የለም። ለምን መሰላችሁ? የምፈራው ድምፅ አዝነን እንኳ አዝነን እንኳ አንድ ሳምንት እኮ ጉዳይ ማቆየት አልቻለም። እንኳን እንኳን እንኳን እንደው ይሄ እንትን ባለመንገድ መደራጀት ይቅርና ማለት ነው እና አንድ ሳምንት እኮ ሀዘን ማቆየት እኮ ራሱ በቅጥ አልተቻለም እ አልተቻለም የግድ እኛ አልሞትንም የግድ ወላጆቻችን አልሞቱም የግድ ልጆቻችን አልሞቱም እና ይሄ ነገር በቃ ሶስት ቀን ተወራ በቃ ሞቶ አይደል ተብሎ መቶ አስራ አምስት ሰው እና ከዛ በላይ የሚሆን ቁጥርን እንዴት ነው? በአንድ ጊዜ አጋጣሚ እርስት በቃ ውልቅ አድርገን መቶ የቻሉ እንዲህ ሆነ ሆነን ተቸገርን። በቃ የሆነን ጉዳይ አቆይቶ ለምን ብሎ መሞገት አልተቻለም። አካባቢው ላይ ያሉ አጥፊዎች በምን ያክል ጥልቀት በምን ያክል አጀንዳ ጠለፋ ላይ እንደተጠመዱ የምታዩት ነው። የምታዩት ነው። እኛ በጥንቃቄ ስለ ገዳይ ስንናገር ስለ ገዳይ ስንናገር ርዕሰ ጉዳይ እንዳይፈጠር አድርገን፣ ያለበለዚያ የተገደለው ተረስቶ ስለ ገዳይ የሆኗል ጨዋታው። ኢትዮጵያ ውስጥ አሁን በጣም በጣም በጣም በብዙ መንገድ ችግር እየሆነ ያለው ገዳይነት አይወገዝ። ገዳይነት በፊርማ የጸደቀ ጉዳይ ነው። ህፃናት ተደፍረው በየሜዳ ይጣላሉ። ተገለው በየሜዳ ይጣላሉ። ስለተገደሉበት ሁኔታና ስለተገደሉት ህፃናት ሳይሆን ሰው የሚያስበው ስለ ገዳዩ ብሔር ነው። ስለ ገዳዩ ስለ ገዳዩ ሃይማኖት። አረ ወገኖች መጀመሪያ አሟሟትና ሞት ነው መወገዝ ያለበት። ከዛ በኋላ ይደርሳል። በአርሲ ስለተገደሉ ወገኖቻችን መጀመሪያ ንቅና እኔ ነኝ እንበል ስቲ እኔ ነኝ እንበል ስቲ የሞትኩትን ያኔ አሁን አንድ ቪዲዮ ሰርቻለሁ፣ በነገራችሁ ላይ ከወደ ምሽት ሰምታችኋል፣ አሳዛኝ ዜና ተሰምቷል። አዲስ አበባ ውስጥ አምሳ ሰዎች ተገለው ተገኝተዋል። በአንድ አጋጣሚ ታውቃላችሁ ወይ በአለማተቦች ኦርቶዶክሳውያን ኦርቶዶክሳውያን በሁሉም ክፍለ ከተሞች በተውጣጣ ቁጥር ማለት ሰምታችኋል፣ ይሄንን ዜና ሰምታችኋል፣ ይህን ዜና ሰማችሁ አይደል ምን ተሰማችሁ ምን ተሰማችሁ አዲስ አበባ የምትገኙ ስ አዲስ አበባና ከተሞች አካባቢ የምትኖሩ እንዲህ ቢሆን ምንድን ነበር የሚሰማን እንዲህ ቢሆን አሁን ይህን ዜናውን እኔ ለእንት የተጠቀምኩት ይህን ያህል ሞት ተጠግቶን እንድናስበው ስለፈለግኩ ብንባል ዛሬ በክልል ከተሞችና በአዲስ አበባ ጨምሮ ይህን ያህል ይህን ያህል ይህን ያህል ኦርቶዶክሳን ወድቀው ሞተው ተገኙ ይባል ምንድነው የሚሰማን ነው የግድ አርሲ ተጎትታ አዲስ አበባ መምጣት አለባት። አርሲ ተጎትታ የሆነ መሀል ከተማ ክፍለ ከተሞች ምናምን አካባቢ መገኘት አለባት። ቢያንስ ቢያንስ ለእነዚህ ወገኖቻችን ትኩረት። አንድ ሰው ምን አለ፣ አንድ ሰው ከአካባቢው ደውሎ ቴዲ አለ አቤት ስለው፣ ብዙ ነገሮችን መናገር እንፈልጋለን፣ ብዙ ጉዳቶቻችንን አውጥተን እዬዬ ማለት እንፈልጋለን። ግን አደለም እንደው አሁን አይሰሙም እየተባሉ ያሉ ወይም አልሰሙም እየተባሉ ያሉ የሀገሪቱ መሪ የሆኑ አካላት ይቅርና፣ አይደለም ቅዱስ ሲኖዶስ ይቅርና፣ ለወገን ለሟቾች ሰዎች በማልቀስ የሚታወቀው ማህበራዊ ሚዲያ እንኳ ቸልም ይለን ይመስለናል፣ አለ ቸልም፣ የሚረሳን ድምፅ የማይሆንልን ይመስለናል አለኝ። በቃ በጣም በስም በመሳሳት ማለት አያችሁ እውነቶቻቸውን እንኳ ገልጸው ለማውራት የኛ ያለንበት ኮንሲስተንሲ በጣም ችግሩ ይገባል። ሌላ አይደለም ባይዘው እ ማህበሬ ሚዲያ ላይ ሌላ እዚህ ጋር በቃ የሚያጭበረብረው አካል እንደሚያወራው አድርጋችሁ እንዳታስቡት። ድምፅ መሆን ቢያንስ ስለ እነዛ ሰዎች መናገር ስለ እነዛ ሰዎች ማንባት እንደ ኮ ኮንዶሚኒየም ቤት የተሰጣቸው ሰዎች ዝርዝር አይደለም ወገን። እኮ እዚጋ ተደርድሮ የምታየው ሹመት ሽልማት የተሰጠው ወገን አይደለም እኮ ሰዎች፣ ይሄ እኮ እንዲህ ተራ ቁጥር እኮ ተሰጥቶ ተደረድሮ የምታየው እኮ የታረደ እኮ የተሰየፈ እኮ የተገደለ እኮ። አልገባኝም። እሺ፣ ለሌላው ነገር ጥንቃቄ ያስፈልጋል። በትክክል በትክክል የሆነ ነገር ስናገር፣ በኃላፊነት የሆነ ነገር ስንጠይቅ በጣም በተጠና መንገድ መሆን አለበት ግን ማህበራዊ ሚዲያ ላይ መቶ እንዴት ነው አንድ ሳምንት ይህን ማህተብ አንጠልጥለህ አንድ ሳምንት አንድ ሳምንት ስለነዚህ ወገኖች ማሰብ ይከብድ ባይተዌ ኔ አርሲ ላይ አሁን በተያዘው የጸጥታ ኃይል፣ ምናምን ገብቶ እነዚህ ገደ የተባሉ ሰዎችን እያራቀ በየጫካው እየዱ እያሳደደ እንትን ቢላቸው ጥሩ። እንዲሁ እንትን ብለን ወደ ሌላ ብንሄድ እስካሁን አርሲ ላይ ጭንቀት እስካሁን ወገኖቻችን በሞትና በሕይወት መካከል ምን እንሆን ይሆን ብለው ቀንና ሌሊቱ ተምታቶባቸዋል። እኛ ማህበራዊ ሚዲያዎቻችንን ለሌላ ዓላማ እየተጠቀምናቸው ጭራሽ እኛን እኛንማ እንደ እንትንም ቆጥራችሁናል። በይሄ መርዶ ነጋሪ አስነጋሪ በቃ ጩኸት የሚወድ በቃ የሆነ አመፀኝነት ምናምናምን የሚመቸው እንደዛ አደረጋችሁን። ጭራሽ ወደምንናገረው እኮ ነው የምትዞሩት። እኔ የሚገርመኝ ማለት በጣም እኮ የሚገርማችሁን አንድ ነገር ልንገራችሁ። እኔም ሆንኩ ሌላ ዩኤስ ያሉ ወንድሞቼ ታላላቅ መምህራን ጨምሮ ለመናገር ድሎት የሚጎትትበት ቦታ እንዲህ አይነት ነገር ላይ ለማዘ ፊታችን ለመጨፍገብ ውስጣችን ለመድማት የሚያታግልበት ምቾት የሚያሰቃይበት ዓለም ላይ ያለ በጣም በትንሽ ነገር ሰዎች ብዙ የሚዝናኑበት ዓለም ላይ ነው ያለን። ምንም ነገር ብታጡ ደስታ እንኳን የማይርቅበት ወታችሁ ገብታችሁ አየር ስባችሁ ምጋችሁ እኮ ደስተኛ የምትሆኑበት ዓለም ላይ ነው ያለን። እነዛን ደስታዎች እኮ ወተን ቀርጸ ቀራርጸን ብናስተላልፍ እኮ እንደው ለማህበራዊ ሚዲያ ብጆታ ነው ስለሚባል አሁን ከሚታሰበው በላይ እኮ ተከታይ ማግኘት ይቻላል። እግዚአብሔር ይመስገን የምንናገርበት ቋንቋ የምንናገርበት ብላ ሳላጠረ ነው። የሆኑ ነገሮች ነገር መፍጠር እንችላለን እኮ ግን፣ ሃይማኖት ተትቶ ደስታ የለም። ቤተ ክርስቲያን ተትታ ፌሽታ የለም። ማዕተብ ተረስቶ ጦቤ መርገጥ የለም። በትክክል ሁላችንም ትኩረታችንን ወደ አርሲ ወገኖቻችን መሰብሰብ መቻል ይጠበቅብናል። ገና እረፍት አልመጣም። እኔ እውነቴን ነው የምነግራቸው። አሁን የሰሞኑ አጠቃላይ እንቅስቃሴያችን ኦኬ፣ በጣም ከፍ አርግን ድምፃችንን በማሰማት ይጠናቀቃል። ይሄ ጀስት እንደ በጊዜያዊ ኮሚቴነት እየሰራ ያለው ስራ ይጠናቀቃል። ከዛ በኋላ ይሄ ጉዳይ በማህበራዊ ሚዲያ ጩኸት፣ በሰልፍ፣ በሎጎ ቅየራ ምናምን ብቻ ከቀረ በኢሞጆ ብቻ ከቀረ እመኑኝ እመኑኝ ነገ አርሲ ሶስት አራት እጥፍ ሆና ሌሎች አካባቢዎች ላይ ትከሰታለች ያ ማለት የአርሲ እልቂት ተው የሚል ስለሌለ ማለት ተው የሚል የለም በቃ ማለት ነው አሁን እኮ እየተመቸ ያለው ገዳይ ነው መረጃ የሚሰጡን አካላት እየተነፈነፉ እየታሰሱ ችግር ውስጥ ይገባሉ ገዳይ ግን እየተመቻቸለት፣ ስለቱን የሚሞረድበት መንደር እየተመቻቸለት እየወጣ ክርስቲያኖችን ያርዳል። አልቻልንም። ክርስቲያኖች አልቻልንበትም። ሁሉም እንደየአቅሙ መንቀሳቀስ አልቻልም። ሁሉም እንደየገባውና እንደየተሰጠው መንገድ መንቀሳቀስ አልቻልም። እንደ ድል የሆነና የተሰጠን ነገር ትኩስና ቀዝቃዛ ይሆናል። እንደ ድል የተሰጠን ነገር መቶና አንድ ሊሆን ይችላል። መቶ መቶን ይጠቀም፣ አንዱም አንዱን ይጠቀም። የተሰጠንን ዕድል ለመናማክና በአንገታችን ማህተብ ላይ አዝረን ቢያንስ ድምፃችንም ከፍ አድርገን ጥልቅልቅ ማድረግ፣ አርሲ ትረፍ፣ የአርሲ ኦርቶዶክሳን ይረፉ። ዳግም ሞት በቃ፣ ይሄ ዝርዝር ድጋሚ አይውጣ ማለት እንዴት ያቅተናል? እንዴት ተራማጅ መሆን ያቅተናል? በጣም እንደው በሚዲያ እንናገረው አንናገረው ለወንድሞች ልንገራቸው አልንገራቸው እያልኩ የታገልኩበትን አንድ ነገር ልንገራቸው በናዝሬት በሀይለ ማርያም ሆስፒታል የምትገኘው የስምንት ዓመቷ ህፃን ልጃችንን ከፍተኛ ደረጃ ሄደው የጠየቋት ሰዎች አንድ ሁለት ሶስት አራት አይሆን። በሶዶ እንደዛው የአራት ዓመቱ ህፃን ልጃችንን ሄደው የጠየቁት አንድ ሁለት ሶስት አራት አምስት አይሆን። በዚህ እንኳን አልታመን። በጣም የሚገርመው ሆስፒታል ሄዶ ጠይቆ የሚገባውን እንደ ሚዲያው ያደረገው ልደተ ቃል አይታችታ አትችሉም ወይ? ይህንን ማድረግ እንኳን አትችሉም ወይ? ይህንን ማድረግ እንኳን እንችልም ወይ? የግድ ሚዲያ ያስፈልጋል ወይ? ልደት ሚዲያ ባይኖረውስ ልደት አሁን ምንም የለውም ብለን ብንል ሰምቶ ሄዶ ማበረከት እኮ እንደሚቻል ያስተማረን ወንድማችን ሄዶ ማቀፍ እንደሚቻል እኮ አይዟችሁ፣ ማለት ናዝሬት አዳማ ርቃን ማለት፣ ወላይታ ሶዶ ርቆን ማለት። ልደትን መከተል ካልቻለ ዲያቆና ፋሲካውን መከተል ካልቻል፣ መምህር አማኑን መከተል ካልቻልን ምን ዋጋ አለው? ምን ዋጋ አለው? የሆነ ነገርን በቃ ወደ ሆነ ደረጃ ከፍ አድርገን ማብረር ካቃተን ምን ዋጋ አለው ወገኖች? አንድ ነገር እንግዲህ የሚበላ ቢጠፋ ወላጃችሁን አጥብቁ። ወላጅ ተጠብቃላችሁ። የሚበላ ቢጠፋ የሚበላ የለም ቢባል የሚበላ ለማግኘት የግድ እናት ያንተስ ከተበለኝ ተላላችሁ፣ አባታ አንተስ ከተበለኝ ተላላችሁ፣ አትሉም አንልም። የሚበላ ለመፈለግ የማንቧጭረው ነገር አይኖርም። የማንረግበት ቦታ የለም። አሁን በሃይማኖት ጉዳይ ሲሆን አባቶች ምን አሉ? አባቶች ዝም ብለዋል። በቃ ዝም ካሉማ በቃ ይቻላል ይሆናል። እንደዛ የተሰጠንን እድል ተጠቅመን አባቶቻችን ነገ አድረው እንዲናገሩ የአባትነትን ክብር የአባትነትን አጠራር ሳንነፍክ እነሱ ማትረፍ አንችልም። እነሱ ማናገር አንችልም። እነሱን አባዬ አባዬ ማለት አንችልም። በቃ አንቶ እነርሳው ትኩረታችንን እናስተካክል። ኦርቶዶክሳ ትኩረታችንን እናስተካክል። የነቃ አይነት አእምሮ ይኑረን። አንተኛ በዳንኪራ የሚያበብክ ክርስትና የለም። በእስክስታ የሚደምቅ የተዋህዶ ልጅነት የለም። በአሸሸ ገዳሜ የሚረጋ ማህተብ የለም ሄዶ ሀምሳ ቦታ ለክፋት በመጣድ የሚመጣ የሚጠናከር ክርስትና በመርሳት በመዘንጋት የምትበረክት ቤተክርስቲያን የለችም ቤተክርስቲያን ትውፊት ናት ትላንት የነ አቡነ ተክለ ሃይማኖትን ታሪክ የነ አቡነ ዜና ማርቆስን ታሪክ ዛሬ በዚህ ዘመን መድገም ካቃተን በቃ ዋጋ የለን ዋጋ የለንም ትኩረታችንን አስተካክለን ትኩረታችንን አስተካክለን በክርስትና ድልድይ ላይ መራመድ መቻል አለብ በክርስትና ድልድይ ድልድይ ላይ እንራመድ፣ እንንቃ ወገኖች። በጣም ይቻላል። እናንተ የምታደርጉትም ማድረግ ይቻላል። እናንተ የምትሆኑትም መሆን ይቻላል። እናንተ የሚያስደስታችሁን አስደስተን ማለት ይቻላል በሚያስደስት አሁን ይህንን ነገር ስናገር እጭ ይሄ ደግሞ ያንቋራል እያለ የሚወጣ ብዙ ነው። እንዳይወጣ እኮ ማድረግ እንችላለን። ሁሉም ሰው እንዳይሰለቸን ማድረግ እንችላለን። የሚያስደስታችሁን ነገር እያወራን ማስፈንጨት እንችላለን። ግን ያ ከሃይማኖታዊ ጉዳይ ጋር ዝምድና አይኖረው፣ አይበጅም፣ አይጠቅምም። ስለዚህ አሁንም ትኩረታችንን ማስተካከል ነው ያለብን። እንዲህ ያሉ ስም ዝርዝሮች ዳግም ማንበብ የለብንም ማለት አለብን፣ በቃን ማለት አለብን። ይህንን ለማለት እያንዳንዳችን ኃላፊነት አለብን። መደራጀት ከራስ ከመቆም ይጀምራል። ባይዘው ሀምሳ ሰው ከሀምሳው 48ቱ ቅን አስተሳሰብ ይዞ ለቤተ ክርስቲያኔ ቆማለሁ እንዲማ መሆን የለበትም ቢል መደራጀት፣ መቀናጀት፣ መተባበር ምናምን የሚባሉ ነገሮች በጣም ቀላል ይሆናል። እኩል ሀሳብ፣ እኩል አቴንሽን፣ እኩል የሆነ እዚህ ጉዳይ ላይ የያገባኛ ስሜት ማስፈን መጫለው ነው ዋናው ነገር። ቴዲ ሲያገባው ፋኖስ ካላገባት፣ ሳባ ሲያገባት ልጁ ሄዳ እግሯን ሰቅላ ምተኛ ከሆነ ችግር ነው የሚሆን። እንዴ እንዴ እንዴ ይሄ ነገር፣ አዎ እኛን ይመለከታል። አይሙቱ ማለት አንዳንድ የፕሮቴስታንት አንዳንድ የእስልምና እምነት ተከታይ ወገኖች እንደሚሉት ኖ ኖ ሞር፣ በቃ ሰው መሞት የለበትም። አንሙት በቃ ይሄ ነው ጉዳዩ። አንሙት፣ አንገዳደል፣ አንገደል። በቃ ያ ከሆነ እኮ ምን ኢትዮጵያ ደስ ትላለች እኮ እንደዛ ከሆነ ወገኖቼ፣ ኢትዮጵያ እኮ በቃ ተማርካለች። እንደዛ ከሆነ አለመገዳደል፣ መከባበር፣ መፋቀር፣ ሁሉም ተመችቶት መኖሩ ይችላል። በዚህ አይነት መጠን የሚደረጉ ነገሮችን ለማውገዝ ግን ወቅት እየቆጠርን ጊዜ እየሰፈርን እንደ ኮንቴንት የምንንቀሳቀስ ከሆነ አደገኛ አሁን አያችሁ የእኛ ሙቀት ተለክቶ ተለክቶ ተለክቶ አራጅ ጥርሳ ወጣ። አይታችኋል። አሁን በፌስቡክ ምናምን እነ ሙጂባ ሚኖ እየፎከሩብን የፈረደበት ያያዘን ልደት አለ ሰድበን ለሰዳቤ የሰጠን ትንሽ ሲናገር ብዙም ም የሚሰራበት እኛ ስለሰደብ ነው ማለት እኛ መሸፈን ስላልቻል እኛ የሆነች ነገር ባጋጠመ ቁጥር አውጥተን አከርካሪ ስለምንመታ እንዲህ ስለሆነ መተራረም አለ ስለምንጠላው ስለምጠሉት

ኦርቶዶክሳን ትኩረታችን እናስተካከል፣ ግዴላችሁም። ነገ ይህ ነገር በእያንዳንዳችን ደጅ አንኳክቶ ይመጣል። ይህ በእያንዳንዳችን የሕይወት ዙረት ውስጥ የሚመጣ ነገር ነው። ቃል ለምድር በሰማይ ተረባርበን በቃ ካለ ይህን ለማለት ወዳለሁ። በተረፈ እንደ መጨረሻ መልዕክት ካልጋሪ የምትገኙ ካላችሁ አለን በካልጋሪ ካልጋሪና አካባቢ እስከ ኤድመንተን፣ ብሩክስ፣ ምናምን አካባቢ ያላችሁ ኦርቶዶክስ፣ ሌት ብሪጅ፣ ሜዲስ ነሀት እዚሁ አካባቢ ያላችሁ አላችሁ። ሉባባ ምን አለችን? እኔ ከኦርቶዶክስ ወንድሞቼ ጋር አድጌ ያለው እንደዛ ነው ይዘ ያሳደገችኝ እና እናቴ አይደለች ያሳደገች። ሙስሊም ሉባባ ትባላለች። እንደውም ስም ሞክሽ ስሙ በጎ ነው። ሉባባ የምትባል እናት ነች ያሳደገች፣ ሙስሊም ነች። ይገርማቸው አራት ሴት ልጆች ነው ያሏት። ወንድ ልጅ ስለሌላት እኔ እዛ ቤት በጣም በፍቅር ነው ያደግኩት። እንደዛ ነው ኖሮ በክፋት አላደግም አልተቃኘንም እኮ በዛ መንገድ። ጊዜው ከፍቶ እኮ ነው እንዲህ እየተያየን ለምን ትገድሉናላችሁ ለምን አትገደሉም? ጨዋታ ውስጥ የገባ ነው መላው ኢትዮጵያዊ። በዚህ መንገድ ነው ያደገው። በዚሁ ነው ተቃኝተን ያደግም እኔ ሉባባን ከእናቴ ያንሳንሻ ላይ ያት። አረ እንደውም ባስበልጣት፣ እንዴት እንደምሳሳላት እንዲህ እድግ ነው እኮ። አሁን መጥተው እኮ ነው መርዝ የሚሰኩት እኮ። አሁን እኮ ነው ገዳይና ተገዳይ መስለን እኮ የታየ ነው እኮ። በጣም ከባድ ነው። እሺ ካልጋሪዎች አላችሁ፣ አላችሁ። አሁን የሉባባ እንትን ስለሳበኝ ቶላ ደግሞ ይመጣና ውሸት ይለኛል። አንተ ነህ የኖርክልኝ። አሁን አንተ የእኔን ህይወት ኖረልኝ። አንተ ነህ ያደግክልኝ። ሚት አርጉልኝ፣ በእናታቸው አሁን እንዲህ አይነት ሰዓት ላይ ሶን ትኩረት ይሳባል። እሺ አላችሁ፣ ካልጋሪዎች፣ ካልጋሪያንስ አላችሁ። ካልጋሪ ብሩክስ፣ ሜዲሲናት፣ ሌት ብሪጅ፣ ኤድመንተን አላችሁ አልመጣም ስዊዘርላንዱ፣ ሰን ይታዩ እሺ፣ የላችሁም እርግጠኛ ጋር እንግዲህ ሰው አሁን ከቤተክርስቲያን ጋር መጠን እረፍት ነው መሰለኝ አለ። ሌት ብሪጅ ታዲያ ይነዳ ወደ ካልጋሪ ነገ ስሪ ፒ ኤም ብለኝ። ሰላም እ ሰላምዬ ነገ ይነዳ ይነዳ ነገ ይነዳ ወደዚህ አላችሁ። አዎ ዴቭ አላችሁ ጌቼ ጌቺ እንዴነ ሰላም ነው? አማን ነው። ሊገኙ አልቻሉም እኮ እንግዲህ ጥሪ አቅርቤ ያለው ቶሮንቶ እስካሁን ድረስ ምንም አይነት ነገር አንትን አላለ።